ነገር እንዳደርግ መጠየቅ ይችላል። በነገራችን ላይ እኔም ያሰብኩትን ነገር ለማሳካት ከሮቢ ይበልጥ መጓዝ እንደምችል ከዚህ በፊት ታውቂለሽ፣ አሁንም እንድታውቂልኝ ነው የምፈልገው። እንግዲህ ሳሮንን ቲጂ እንግዲህ ኩላሊትሽን ከሸሽ ሀብታም ትሆኛለሽ፣ አንደኛ፣ ሁለተኛው ደግሞ ምጅሽን የምታሳድግበት ጠቀም ያለ ገንዘብ ታገኛለሽ እያለች ኩላሊቷን ለእንድታሸጣት እያስማማቻት ነው። የሚገርም ነገር ነው። በነገራችን ላይ ትናንት ልጅ በጣም ታማ ነበር። እንደዛ ትንፋሽ አጥራት ስታጣጥር ሳያት በጣም ትሞት መስሎኝ ነበር። ሁላቱ ማን አይነት አውሬዎች እንግዲህ አውሬዎች የበዙበት ዘመን ነው፣ እየደረስ ነው። ቲጅም ሆነ ዶክተሩ አውሬዎች ናቸው እያለች እያለቀሰች ትገኛለች። እንግዲህ ዛሬ ቤዛ ክፍል አምሳ ሁለት ትንሽላችሁ መጥቻለሁ። ተከታተሉኝ፣ ወንዶች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ለሰው መወደድ ለሰው መፈለግ። እንግዲህ ሳሚና ኩቻ ፍቅራቸውን ይዘዋል። ሳሚ ይህን ገባያሹ ነገር እያሰብኩበት ነው ሲላት፣ በደስታ ፍንድቅ ብላለች። ብቻ በሩቅ አይሆን ሳምዬ፣ አንተ ከፈለክበት ብቻ ቦታ መኖር እንችላለን እያለችው ነው። እሱ ራሱ በአሁኑ ዘመን በእንደዚህ አይነት ፍቅር መወደዴ ያለ ምንም ነገር በጣም ደስ የሚል ነገር ነው፣ እየተባባሉ ነው ማለት። አንተም እስከ ዛሬ ሚስቲም በመጠበቅ ባለሁለት የመሆን ያፍሳ ኒስ። አሁን በአስቸኳይ የፈለግኩ ስለ ሕክምና ለማለት ነው። እንግዲህ ሱራፌል በትክክል መኪናውን ሽጦ የማማየን ሕክምና ፈልግ መከታተል አለብን። ከአሁን በኋላ ትታከማለች። የማማየን ሕክምና ለእኔ ተወው ብሏል። መኪናውን ስሽጥ ቤዛ ይታለ ማለቱ አይቀርም ሲለው፣ ሳሚ አዎ እነግራታለሁ ብሏል ዶክተሮቹ በደንብ የተሻለ ምርመራ ከደሆነ ቱጫ ገሪዳ ደስ እንደሚችባለቅም አንቺ ሳለስ አንድ ትልቅ ነገር አውቃለሁ። ማማየን ለማሳከም ብለ መኪናውን እንደሸጥኩ አውቃለሁ። ስለዚህ ያቺ ምስኪን ይሰጠኛል ትድናለች። አሁንም ፈጣሪ ከኛ ጋር ነው ያለው። ለቤዛ መኪናውን ሽጦ የማማየን ህክምና ተከታተለ መሆኗን ሲነግራ በጣም ደስ ነው ያለ። አሁን ነገሮች በሙሉ ቦታ ቦታውን እያያዙልን ነው። ግን አሁን የህክምናውን ነገር የመውለዱን ነገር ደግሞ ዛሬ ውጤቱን እንቀበላል እያለችው ነው ሱራፌን። እንግዲህ እኔ ፈርቻለሁ ሲል ሱራፌን፣ አትፍራ ምንም ይሁን ምን እኔ ለመቀበል ዝግጁ ነኝ አንተ ሚል ጊዜ ማን ላይ የሚያል ቃል እየገጽባችን ላይ ትገኛለች። ልምድ ነው ሁሉ ማን ጀምረው አረት አረጋጌ ምንም ነገር እኮ በችኮላ የሚሆን ነገር የለም። አክስቴ አሁንም ነብሱ አደጋ ላይ ነው። ዶክተሮቹ ዲያሊሲስ ጀምር ብለዋታል። አንቺ ግን ምንም እያልሽ አደለ። እንግዲህ ሎላ የቤዛን ቤት መግባት ማለት ነው አሁኑኑ እንጀምር እንጂ የቤዛን ጸባይ አሁኑን ገርኝ እንጂ ያለችን አክስቷ፣ ዲያሊሲስ ትጀምር ብለውኛል ያለች እንግዲህ እየቸኮለ ነው ያለችው። ቲጂ ደግሞ በችኮላ የሚሆን ነገር አይደለም። ቀስበይ አሁን ደግሞ ለዛ የሚሆን ገንዘብ የለኝም። ለዳር ስንስ እያለቻት ነው። እባክሽ ቲጂ አሁን ለቀል ጊዜ የለኝም። በናት ላከስተሽ ኩላሊቷን ከምትሰጣኝ ሴት ጋር እየተነጋገርኩ ነበር። እሺ ብለን እናገኘዋለን። ሀገሪቷ ላይ እኮ በዚህ ዙሪያ የወጣ ሕግ አለ። የስጋ ዘመድ ካልሆነ በፍጹም ኩላሊት መስጠት አይችልም። ቅንጅት ሆን ብለ ጓደኛ አንድ ነገር ይሁንና፣ አሁን ቅንጅት ምናምን ማለት በዙሪያ ስላሉ ሰዎች ብታስብ ይሻላል። ዶክተሩ ሰውም እያዘዘበት ይገኛል በሳሚ ላይ። ሳሚ ደግሞ ከች ብሎ ፊት ለፊቱ ዶክተር ላይ ቆመ። ይቺ ደግሞ ማናት ሉሲ ሲል ሉሲን እንዳነካ ከጣገቧም እንዳደርሱ ብሎ እንግዲህ እየደበደበው ይገኛል። ሳሚ ምንድን ነው ው። እንግዲህ ቤዛና ጠፋ ነበር። አንተ መተ ሕይወቷን አዳንካት። ስለዚህ ከቤዛ ራቅ ይለዋል። ይሄ አደገኛ ሰውዬ ከቤዛ መቼም አርቅም፣ አንተ ግን ሀኛ ራቅ እያለው ነው። ምን ነው ሱራፊ፣ ሁሉም ነገር አልነገራችሁም እንዴ? እዛ ቤት ገብቶ የቤዛ ባል የሆነው ዝም ብሎ ይመስላል። እና አንተ ነበር? አዎ እኔ እዛ ቤት እንዲገባ ያመቻቸውት እኔ ራሴ ነው። እዚህ ታሪክ ላይ ትክክለኛ ካስ ያረኩ ቲጂ ብቻ ነው። አንተና ሱራፌል ከዚህ በፊት ትውቅ ነበራችሁ። አንተ ሆን ብለህ ይህንን ታሪክ ለቤዛ ባል የሆነ ሰው እዛ ቤት እንዲገባ ያመጣችው ቲጂ ናት። እንግዲህ በሚያሳዝን ሁኔታ ሱራፌል የእኔ ሰው ነበረ። አሁን ግን ከርቶኛል። አሁን ግን ጥላት ይሆናል። እዛ ቤት ለእኔ ገንዘብ ከፍሎ ለቤዛ ባል የሆነው ሱራፌል እኔ ነበር የቀጠርኩት እያለ ነገረው ማለት ነው ለሳሚ። ሳሚ ደግሞ ሆን ብለህ ነው እኛ ልታጣላ ፈልገ ነው እንጂ እንደዚያ አይሆን መቼም ሲለው ትክክለኛውን ነገር ተናግሮ ቁጭ አለ። ሱራፌል አልነገራችሁም እንዴ ብሎ፣ እኔ ከቤዛ ጋር ጠላት በሆነ ሱራፌል የሚሰጠች ትንሽዬ ሳንቲም ትልቅ ሊቀበል ይችላል። እንግዲህ ሱራ ፊልና ቤዛን እያጣላቸው ማለት ነው። ትንሽ ፍራንክ ቢሰጥሽም አሁን ላይ ትልቅ ሊቀበልሽ ነው በላት ቤዛን ብሎ ተናገረ ማለት ነው። ሳሚ ደግሞ በጣም ደነገጠ። ዱብ እዳ ነው የሆነበት ቤተሰብ እንግዲህ ልጄን ስጭኝ፣ አንቺ እንደ ሰራሽ ሮቤል ብነግረው እንዴት እንደሚያደርግሽ ታውቂያለሽ። ግን ስትላትን አልፈራውም፣ ሮቤልን የራሴ ግዛት ይኖረኛል እኔ ቲጂ ብላት፣ ቁጭ ሳሮን የሚያሳዝን ነው። እቺ ጨካኝ የሆነች አረመኔ የሆነ ትዬ ወደሽም በግድሽም ኩላሊትሽን ትሰጫታለሽ ብላ እንግዲህ ያለበለዚያ ልጅሽን አታገኛትም ብላ አንቺ ጋር ጊዜ የለኝም ብላ ጥላት ሳሩን ጋር ሳሚ አሁን ይዞ የሁላቸውም የማቧጫ ቅንደት ነው ሲያቆቁት እንግዲህ በጣም አስቸጋሪ ነው። ሁሉንም ነገር ሳሚ ለኩቻ ነግሯታል ማለት ነው የዶክተሩን ዶክተሩ ሰላማችንን ነው የሚያሳጣን፣ ዙሪያውን በጣም አደገኛ ዶክተር ነው እያለች ነው እንግዲህ እኔንም ሳሮን ጋር ሊያጣላን ፈልጓል። ሳሮን ዶክተር ሳሜ ነው ልጄን የቀማ ብላ አለችኝ እያለ ነው ብላለችው ለሱ ብላኛለች፣ አለ ዶክተሩ። እኔንና ሳሮን ለማጣላት እያለ ነሳ። በዙሪያ ያሉት ነው መወዳቸውና መፈልጋቸውን ሰዎች ነው ያሳጠኝ። እንግዲህ ኩቻ ሳሚ ኩቻን እንዳይጎዱበት ለትንሽ ጊዜም ቢሆን ዘወር በይ አንቺ፣ ሊጎዱሽ ይችላሉ እያለ ነው እኔ ሊጎዳኝ አይችልም፣ ግን በዙሪያ ያሉትን ሴቶች ሰዎች ለመጉዳት እያሰበ ነው። እንግዲህ ይሄ ዶክተር አቃለው ሆን ብሎ ነው እንጂ የሳሮን ልጄን ያመጣልኝ ሳሚ ነው ብላኛለች ያለው እውነት ሳሮ እንደዚያ አታደርግም፣ እያለ ነው ሳም። አሁን ግን ብቻዬን አይደለሁም፣ እነ ሱራፌልም አሉ፣ ይሄ የተረገመን ዶክተር አብረን ተባብረን እንገነድሰዋለን እያለ ነው ሳም። ከመጀመሪያ ጀምሮ ሚቶ ከመጀመሪያው ጀምሮ ልጅ መውለድ እንደማልችል ነበር ያኔ፣ መልካም ሰው አሁን ግን አሁንም ቢሆን ያልተቀየም ከሆን ማሪ፣ እኔ አንተን አንተን ብቻ ነው የሚፈልገው። ከዚህ በኋላ ከኔ ምን ነገርተ መውለድ አልችልም። ገንዘብ ይል ይልቅ በጊዜ የሚሆንሽን እንዳትጨርሰው። እንግዲህ ሳሜ ውጤቱን ሊያመጡ ሊሄዱ ሲሉ እንግዲህ ልጅ መውለድ አልችልም። በፊትም ይሄንን ነገር እኔ አውቃለው። ያው ገንዘብም የለ ምንም የለ ስለዚህ በጊዜ የሚሆንሽን ሲል እንዳትጨርሰው ብለዋል። የቤዛ አንተ ማለት እኮ ህይወቴ ነ ካላንተ መተንፈስ እንኳን የሚችል አይመስለኝም። ምላር ጊዜ አኒስ አንቺን ማጣን የምፈልግ ይመስልሻል? እራሱ ጋር እንግዲህ ልጅ እንባን ነው እንኖራለን ብላ ተቃቅፈው እየተሳሳሙ ይገኛሉ። በፍቅር ተቃቅፈዋል ግን

የአንተ ልጅ ይዤ ዲያስፖራውን የአንተ ልጅ ላት አስባልኩኝ። አንተ በቆ ስላለ አይደለ ብላለኝ። በጣም ፈጃአ በጣም ደነበጡ እሱም ሆነ ኩቻ በጣም ደንግጠዋል ማለት ነው። እንግዲህ ቤዛ ንብረትሽ ንብረቴ ንብረትም ንብረቴ ነው ተባብለን እንደገና እንደ አዲስ ደስ የሚል ቀለበት ገዝተን እንደግሰን መጋባት አለብን፣ ደስ የሚል ቀለበት እፈልጋለሁ እያለኝ ትገኛለች። ሩቤላ አስፈራርቶች ነበር። እንደምን ሆነች ነው የቸኮልሽ አይመስልሽም፣ ምስልሽም ሲላት በፍጹም አልቸኮልኩም ብላ እንግዲህ ከንብረቷ በሙሉ ልጽፍለት ልፈርምለት ነው ማለት ነው። እንግዲህ ሮቤል ዶክተሩ ትንሽ ሴቶች በትልቁ ሊቀበልች ነው በላት። ያለውን ነገር በሳሚ በጣም ከባድ ነው። ይህንን ከሰማ ሳሚ ግን ጥርጣሬ ውስጥ እንደገና ይገባሉ ማለት ነው ነው። እንግዲህ ሳሚ ይችን ቲጂ የምትባለን ልጄን የት ነው ያረሻት ብሎ ሊሰካባት ነበረ ማለት ነው በስኪን እሷ ደግሞ ልጅ አላየሁም ስትል የሳሮን ልጅ ትና ያይሻት እያለ እያስፈራራት እያለ እንግዲህ ሳሮ እቺ ኩቻን ይዟት አለ። ሮቤል ደውሎ ለሳሚ ኩቻን እንደጠለፋት ተናግሯል ማለት ነው በሚያሳዝን ሁኔታ። እንግዲህ ሰንሰለቱ ብዙ ነው ማለት ነው። ይሄም ድራማ ላይክ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። እንግዲህ ያለውን ነገር ይዤላችሁ እመጣለሁ። ቤተሰብ ስለተከታተላችሁ አመሰግናለሁ። ሰብስክራይብም እያደረጋችሁ ለምታበረታችሁ አመሰግናለሁ። ድ ቤተሰቦቼ፣ ባይ ባይ